አጃትና ቡር ቅፋት ከበዛችበት ዓለም ለይቶ ለእግዚአብሔር መልካም ፈቃድ በዚህ ቦታ ላይ የተሰበሰባችሁ የእድሜ ባለጸጋ የሆናችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ለመንግስቱ ምሳሌ የሆናችሁ ህፃናት ጭምር በሉል እግዚአብሔር አምላካችን ፍጹም ሰላም እንደምን ዋላችሁ፣ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድናመሰገንለት በመገቦቱ እየመገበን በጥብቀቱ እየጠበቀን ዕድሜ ለንስሐ ዘመን ለፍሳ ሰጥቶን በእድሜያችን ላይ ይችን ዕለት ይችን ሰዓት ይችን ደቂቃ ጨምሮ የሰጠልን የአባቶቻችን አምላክ የእኛም ጌታ ቅዱስ እግዚአብሔር ስለማይነገረው ስጦታ ክብርና ምስጋና ይግባው። አትለ የምናእናቱ እናታችን ቅድስት ድንግለ ማርያም ስለ እናትነቷ ስለ ድንግልና ስለ ንጽህና ስለ አማላጅነቷ ልጇ ወዳጇ በሰጣት ክብር ልክ በእሷም ክብርና ምስጋና ይግባት። እንኳን አደረሳችሁ እንኳን አደረሳችሁ። ማን ጠብቆ አደረሰን? ያደረሰን እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ እንደ ቤተ ክርስቲያናችን አስተምሮ ያለንበት ሰሞን የትንሣኤ ሰሞን ስለሆነ ቤተ ክርስቲያን ደግሞ በሰሞነ ትንሣኤ የምትሰጠው ሰላምታ ይለያልና ክርስቶስ ተንሥአ እሙታን አስሮ ለሰይጣን ሰላም ኮነ። ሰይጣንን አስሮ አዳምን ነፃ ያወጣ በትንሣኤው የትንሣኤያችን በኩር የሆነ እግዚአብሔር አምላካችን በድጋሚ እንኳን ለዚች ቀን አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃ የምንቆይበት የትምህርታችን ርዕስ የሚሆንልን በዚህ በሉቃስ ወንጌል ምዕራፍ 23 ከቁጥር ሰላሳ አራት ላይ ያለውን አይለቃን ለመነሻ አድርገን እንማማራለን። ማን ያስተምረ ማን ይናገረ? እግዚአብሔር ሁላችንን እንዲያስተምረን የራቀውን አቅርቦ የረቀቀውን ምስጢር አጉልቶ የተሰወረውን ገልጦ እንዲያስተምረን የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ቅድም እንዳልኳችሁ በሉቃስ ወንጌል ምዕራፍ 23 ከቁጥር 34 ላይ መነሻ የምናደርገው ርዕሳችን የሚሆንልን የሚያደርጉትን አያውቁምና ይቅር በላቸው ቅዱስ ሉቃስ ጽፎ ያስቀመጠልን አይለቃል ቃሉን የተናገረው ለስም አጠራሩ ክብር ይግባውና ትላንት የነበረ ቀዳማዊ የሆነ ዛሬም ያለ ማእከላዊ የሆነ ንገይኝ የሚታየውን ዓለም አሳልፎ የሚኖረው ዳራዊ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀራኒው አደባባይ ላይ ተሰቅሎ አይሁዳውያን በቸነከሩት ጊዜ በጭንቅ ሰዓት የተናገረው ኃይለ ቃል ነው፣ የሚያደርጉትን አያውቁምና ይቅር በላቸው። ለዚህ ትምህርት መሠረታዊ ዓላማ ትትናንና ርራሄ የተሞላ አምላካችን መምህረ ትትና መሆኑን መግለጽ ሲሆን እኛ ደግሞ በትምህርቱ በህይወታችን የምንጠቀምበት ይሆናል ማለት ነው። እግዚአብሔር አምላካችን ሁላችን እንዲያስተምረን በድጋሚ የእርሱ መልካም ፈቃድ ይሁንልን። እንግዲህ በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ከፈጠረ በኋላ ለሰው ልጆች ወይም ለአዳም የሚያስፈልገውን በዚህ ምድር ላይ የሚያስፈልገውን ነገር ሁሉ ካዘጋጀ በኋላ ኦሪት ዘፍጥረት ምዕራፍ አንድ ከቁጥር ሃያ ስድስት ላይ በምናነብበት ጊዜ እግዚአብሔር አምላክ የሰው ልጅ በመልካችን ባርአያችን በምሳሌያችን አድርገን እንፍጠር ባለው መሰረት ኦሪት ዘፍጥረት ምዕራፍ ሁለት ከቁጥር ሰባት ላይ ደግሞ አዳምን ከምድር አፈር አበጀው፣ በአፍንጫው የህይወትን እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ፣ ይለናል መጻፍ። በዚህ መሠረት አባታችን አዳም ከተፈጠረ በኋላ በገነት ላይ እግዚአብሔር አምላክ አኖረው። በገነት የአዳም መኖሪያው ነበረ። አዳም በገነት ላይ በሚኖርበት ጊዜ ምንም ድካም፣ ምንም ችግር፣ ምንም መከራ አይደርስበትም ነበር። ሁሉን ነገር ማድረግ በሚፈልግበት ጊዜ እንደ ንጉሥ ወይም እግዚአብሔር አምላክ በፍጥረታት ላይ ገዢ አድርጎ ስልጣን ሰጥቶታልና ቃል ብቻ ስናገር ሁሉም ነገር ይከናወንለት ነበረ። ምን ብቻ ስናገር ቃል ብቻ በምናገርበት ጊዜ ሁሉም ነገር ይከናወንለት ነበረ። እግዚአብሔር ግን አዳምን ፈጥሮ ገነት ላይ ካስቀመጠ በኋላ አንድ ትእዛዝ ሰጥቶለታል። ስንት ትእዛዝ? አንድ ትእዛዝ ሰጥቶሎታል። ይህችም ትእዛዝ ምንድን ነው ወይ ምንድን ናት ካልን ይህችን ዛፍ በበላህ ጊዜ የሞት ሞትን ትሞታለ፣ ከዚች ዛፍ እንዳትበላ ብለው ለአዳም እግዚአብሔር አምላክ ትእዛዝን ሰጠው። አባታችን አዳም የእግዚአብሔርን ትእዛዝ በመጠበቅ ይኖር ነበረ በደስታ ይኖር ነበረ። በሐሴት ይኖር ነበረ። እግዚአብሔርን በማምለክ ይኖር ነበረ። ያለ ጭንቅ፣ ያለ መከራ፣ ያለ እንግልት ይኖር ነበረ። ስለዚህ የሰው ልጆችን የአዳም ልጆችን ደስታን የአዳም ልጆችን ሰላም የአዳም ልጆችን ወይም የእግዚአብሔር ልጆችን ሰላም የማይወደው ጥንተ ጠላታችን ዲያብሎስ ወደ አዳምና ወደ ሔዋን ወደ ገነት መጣ ይላል። ዲያብሎስ ወይም ሰይጣን፣ እግዚአብሔር ለእናንተ ምንን ሰጠ? ከገነት መካከል ያሉ ዛፎች ሁሉ እንድንበላ ፈቅዶልናል! ነገር ግን ዕፀ በለስ የተባለችውን ዛፍ እንዳልበላ ከለከለን። እሷን በበላች ጊዜ የሞት ሞትን ትሞታላችሁ ብሎናል። ስለዚህ ኑሯችን ሁሉ የተስተካከለ ነው። እግዚአብሔርን በማምለክ ደስ ብሎን እንኖራለን እችን ዛፍ ብቻ አትብሉ ተብለናል ብሎ በመለሱ ሰዓት ሰይጣን ወይም ዲያብሎስ እናንተ እንደ እግዚአብሔር ሁሉን አዋቂ ሁሉን ገዢ አምላክ ስለምትሆኑ እርሱ ቀድሞ ስለሚያውቅ እንጂ የሞት ሞትን አትሞቱም አለ። ይህን በተናገረ ሰዓት የአዳምና የሔዋን ዓይናቸው ተከፈተ። ዕፀ በለስን ተመለከቱ። ለመብላት የሚያስጎመጅ ሆና ተገኘ ይችላል ከዛች ዕፀ በለስ ወስዶ በሉ፣ ቀመሱ። የእግዚአብሔር ጸጋ ከነሱ ራቀ፣ ተገፈፈ። ኃይላቸውን አጡ። የእግዚአብሔር ልጅነትን አጡ። አዳም ራቆቱ መሆኑን አወቀና ሰውነቱን ቅጠል ወስዶ ሸፈነ ይለናል። መጀመሪያ ራቆታቸውን ነበሩ። ነገር ግን አዳም እና ኤዋ ራቆታቸው መሆናቸውን አያውቁም። በማን ጸጋ ተሸፍነው ስለነበሩ በእግዚአብሔር ጸጋ የጸጋ ልብስ እግዚአብሔር በረደት ያለበሰውን የጸጋ ልብሳቸው ዕፀ በለስን በበሉ ጊዜ ተገፈፈ፣ ኃይላቸውን አጡ። ከዛ በኋላስ አዳም አለቀሰ አነባ ከልብ ለሚያለቅሱ ሰዎች እምባቸውን የሚያብስላቸው አምላክ በተጨነቁ ጊዜ ከጭንቀታቸው መውጫ አጥተው ለእግዚአብሔር ባቀረቡ ጊዜ መውጫ መንገድ የሚያበጅ አምላክ አዳም ባለቀሰ ጊዜ ለአዳም እንዲህ የሚል ቃል ክዳን ገባለት። ከልጅ ልጅ ተወልጄ ምን እላሃለሁ አድናሃለሁ የሚል ቃል ክዳን ገባ። የገባውን ቃል ክዳን የሚፈጽም የማይፈጽመውን የማይናገር የተናገረውን የማይተው እግዚአብሔር አምላካችን። ቅዱስ ጳውሎስ እንደተናገረው የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ አለ። አዎ። የአዳምን ለአዳም የገባው ቃል ኪዳን የሚፈጸምበት ጊዜ በደረሰ ሰዓት ከእናታችን ከቅድስት ድንግል ማርያም በሊቀ መላኩ በቅዱስ ገብርኤል አብሳሪነት ጌታችንና መድኃኒታችን ኢየሱስ ክርስቶስ ተወለደ። ከተወለደ በኋላ አምላክ ነው አምላክ ነኝ ብሎ ዛሬውን ውልደጋ ለዓለም ለምን መጀመሪያ፣ መምህረ ሕግ ነውና ሥርዓትን ለማስተማር የመጣ አምላክ ነውና፣ ስለዚህ በየጥቅቱ እንደ ሕፃናት አደገ። የእናትን ጡት ይዞ እየጠባ እያለቀሰ የእናቱን ጡት እየጠባ እንደ ሕፃናት አደገ። እግዚአብሔር በዚህ ጊዜ አለ በዚህ ጊዜ የለም ተብሎ የማይነገርለት እግዚአብሔር ዘመን ተቆጠረለት። ዘመን ተቆጥሮ ሰላሳ ዘመን ወይም ሰላሳ ዕድሜ በደረሰ ሰዓት በዮርዳኖስ ወንዝ ላይ በባሪያው ወይም በፍጡር እጅ ተጠመቀ። ከተጠመቀ በኋላ በገዳመ ቆሮንቶስ ማቴዎስ ወንጌል ምዕራፍ 4 ላይ በገዳመ ቆሮንቶስ አርባ ሌሊት አርባ ማዕልትና ሌሊት ከቆመ ሳያርፍ ከዘረጋ ሳያጥፍ ጾሞ ጸልዮ እኛን ጾምና ጸሎትን አስተማረ በጥምቀቱ ጥምቀትን መሰረተልን ይህ ብቻ አይደለም ለአዳም የተጻፈ ዕዳ ደብዳቤያችንን በዛ በዮርዳኖስ ወንዝ ላይ ደመሰሰ። የዕዳ ደብዳቤያችንን ቀደደልን እንዳለ መጽሐፍ። ይህን በሚያደርግበት ጊዜ መንገዱ አልጋ ባልጋ አልነበረም። ይህን ሲያደርግ ብዙ ታምራትን ህሙማነ ነፍስን በትምህርት ህሙማነ ስጋን ደግሞ በታምራት እየፈወሳቸው፣ የተራቡትን እንጀራ አበርክቶ እየመገባቸው እውራን አይን እያበራላቸው፣ አንካሳን ጉልበታቸው በርትቶ እንዲራመድ እያደረገ፣ ተአምራት እያደረገ በሚያስተምርበት ጊዜ አይሁዳውያንና ፈሪሳውያን በጠላትነት ተነሱ። ከዛስ መከራን ማብዛት ጀመሩ። እኔ እግዚአብሔር ልጅ ነኝ ይላል! ራሱን ከአምላክ ጋር ያስተካክላል። ሰንበትን ይሽራል። በሰንበት አልጋይን ተሸከም ሂድ ብሎ አስተምሯልና፣ ሰላሳ ስምንት ዘመን ሙሉ አልጋ ላይ ተኝቶ የነበረውን በቅጽበት አልጋይን ተሸክመ ሂድ ብሏልና፣ ስለዚህ ይሄ ሰንበት ይሽራል። ምን ይገቧል? ሞት ይገባዋል አሉት። የትምህርታችን ርዕስ ምን ነበር? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። በመጨረሻው ሰዓት ይህን ሁሉ አድርገው ብዙ መከራ አድርሰው ለቀራኒዮ አደባባይ ለስቅላት አደረሱት። ወይም ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀራኒዮ ላይ ተሰቀለ። ሌባ እንደያዙት የኋሊት እጁን አስረው ሲደበድቡት፣ እነዛ አይሁዳውያን ምራቁን በፊቱ ላይ ሲተፉበት ያልተናገረ ፈጣሪ ትትናን ሊያስተምር የመጣ ስለሆነ አፉን አልከፈተም። በሸላቾቹ ፊት እንዲሁ በዝምታ የምነዳ የምራመድ በግ ምን አይነት ነው ይላል ልቁ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን መከራ ባጸኑበት ባበዙበት ሰዓት ምን አለ? የሚያደርጉትን አያውቁምና ይቅር በላቸዋል በላቸዋል። ቀድሞ ኢሳያስ አዳም የገባውን እስራኤል ዘስጋ የተባሉት የተቀበሉትን መከራ ኃጢአት ከዛ መንገድ የሚመልሳቸው ነፃ የሚያወጣቸው ማንም እንዳልሆነ ራሱ እግዚአብሔር አምላክ ብቻ መሆኑን ኢሳይያስ በትንብተ ኢሳይያስ ምዕራፍ 63 ከቁጥር ዘጠኝ ላይ አስቀምጧልና ምን ብሎ እርሱ ራሱ ያድናቸዋል፣ እርሱ ራሱ ይዋጃቸዋል፣ ከሞትን ነፃ ያወጣቸዋል። ስለዚህ ያ ነቢዩ የተናገረው ቃል ይፈጸም ዘንድ ብዙ ነቢያት ሱባኤ የገባውን ሱባኤው ይፈጸም ዘንድ ፍጻሜ ያገኝ ዘንድ እግዚአብሔር አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ አፉን አልከፈተም፣ ዝም ብሎ በቀራኒዮ ላይ ተቸነከረ፣ ተሰቀለ። ምን እያለ? የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ኢሳያስ የተናገረውን ይፈጽም ዘንድ እግዚአብሔር አምላካችን ወደ ምድር መጣ፣ ቀራኒዮ ላይ ተሰቀለ። ብዙ ጊዜ እግዚአብሔር አምላካችን ወይም ጌታችንና መዳንታችን ኢየሱስ ክርስቶስ በዋይ መዋይለ ስብከቱ ዞሮ በሚያስተምርበት ጊዜ በምሳሌ ያስተምራቸው ነበር። በማቴዎስ ወንጌል ላይ ቤቴ የጸሎት ቤት ናት ብሎ ማስተምሯችኋል። የሰማይና የምድር ገዢ ሆነው ማንም በገዛ ፈቃዱ እሱን እንዲከተል ነው እንጂ በስልጣን በኃይል ማንም እንዲከተል አላደረገም። እግዚአብሔር አምላክ የቲትና መሆኑ የቲትና መምህር መሆኑን ለማስረዳ ቤተ መቅደሱ ውስጥ የሚሸጡትንም ቤቴ የጸሎት ቤት ነው፣ እናንተ ይህን የምታደርጉት ትክክል አይደለም ብለው በትምህርት ገሰጻቸው እንጂ ሌላ ነገር አላደረሰባቸው አላስገደደም። ማለት ይህ ብቻ አይደለም ሁሉ እያለ ሁሉም እንደሌለ ሰማይና ምድር በእጁ በመዳፉ ያለ እግዚአብሔር አምላክ ዝም አለ ማቴዎስ ተናግሯል። ለወፎችና ለቀበሮች ጉድጓድና ጎጆ አላቸው። የሰው ልጅ ግን ማረፊያ ራሱን የሚያሳርፍበት ጎጆ የለውም ተብሎ ተነግሯልና፣ ስለዚህ ቅዱስ ጳውሎስ ደግሞ ስለዚህ ምን አለ ስንል በዚህ በሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 9 ላይ የእግዚአብሔር የጌታችንና ብራንታችን ኢየሱስ ክርስቶስ ቸርነቱን ርራየው ይቅርባይነቱን ለመግለጽ ሲፈልግ። የጌታችን የኢየሱስ ክርስቶስን ቸርነቱን ታውቃላችሁ። በእርሱ ድህነት እናንተ በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ባለጠጋ ሲሆን ስለ እናንተ ራሱን ድሃ አደረገ። እግዚአብሔር አምላክ ሰማይና ምድርን የፈጠረ ሁሉም በእጁ ሁሉም በመዳፉ የያዘ እግዚአብሔር አምላክ የቲትና መሆኑን መምህር መሆኑን ለማሳየት ስፈልግ ለሰው ልጅ ራሱን የሚያስጠጋበት ቤት የለም ብሎ አስተምሯል። ይህ ብቻ አይደለም፣ የሚገርማችሁ በዚህ በማቴዎስ ወንጌል ቅድም እንደነገርኩላችሁ በምዕራፍ 8 ከቁጥር 20 ላይ ወፎች ጎጆ አላቸው፣ ቀበሮችም ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቤት እንኳ የለውም። ርራ ሄውን ለማስተማር ሁሉ እያለ የለኝም ሲትና ለማስተማር ዛሬ ብዙ ሰዎች ትንሽ ነገር ይዞ ብዙ አለኝ ይላሉ። ትንሽ ነገር ይዞ ብዙ አለኝ ስልጣን ይዞ በስልጣናቸው ከምድር ፈተና ችግር መውጣት እችላለሁ ብሎ የሚያምኑ በገንዘባቸው ሁሉ ማድረግ እችላለሁ ብሎ የሚያምኑ ሰዎች ገንዘብን የሰጠ እግዚአብሔርን ማስቀደም ሲገባቸው፣ በገንዘባቸው መልካም ነገር ማድረግ ሲገባቸው ሌላ ነገር የሚያደርጉ ሰዎች አሉና። ስለዚህ ይህ ሁሉ በእጁ የያዘ እግዚአብሔር አምላክ ላይ የተለያየ መከራ ሲያጸኑበት በትዕግስት ሁሉን አሸነፈ፣ ድል አደረገ። መጨረሻ ላይ ምን አለ? በቀራንዮ ላይ ተሰቀለ። በቀራንዮ ላይ ተሰቅሎ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከጸለየ በኋላ ራሱን ነፍሱን በገዛ ስልጣኑ ሰጠ ይለናል። ነፍሱን በገዛ ስልጣኑ ምን አደረገ? ሰጠ። ሁሉም ተፈጸመ ካለ በኋላ አረፈ። ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ መቃብር አያወረዱት ኒቆዲሞስና ዮሴፍ ማለት ነው። ከዛ በኋላ ነው አሁን ከዛ በኋላ በፊት በአዳምና ልጆች ላይ ረዴተ መቃብር ሰልጥኖባቸው ነበረ። ረዴተ ሲኦል መቃብር ሰልጥኖባቸው ይኖሩ ነበረ። አምስት ሺህ አምስት መቶ ዘመን ጌታችንና መዳንታችን ኢየሱስ ክርስቶስ ከድንግል ማርያም ከቅድስት ድንግል ማርያም ተወልዶ በቀራኒዮ ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ሞትን ድል አድርጎ እስከምነሳ ድረስ በአዳም ልጆች ላይ ሞት ሰልጥኖባቸው ነበረ። ክርስቶስን ወደ መቃብር አወረዱት። ነገር ግን እርሱ እንደተናገረ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እኔ ራሴ እሰራዋለሁ ባለው በተናገረው መሰረት መቃብር ክፈቱልኝ፣ መግነስ ፍቱልኝ ሳይል በገዛ ሰልጣኑ ሞትን ድል አድርጎ ተነሳ። ስሙ ለዘላለሙ የተመሰገነ ይሁን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 ላይ ሞት ሆይ መውጊያ የት አለ? መቃብር ሆይ ሲኦል ሆይ ድል መንሳትስ የት አለ? ከእግዚአብሔር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሞት በፊት ሞት ሁሉም ላይ ሰልጥኖ ነበረ። መቃብርም ይዝ ሊይዝ ይችል ነበረ። ነገር ግን ጌታችን በሞተ ጊዜ ሞትና መቃብር፣ ሲኦል ባዶ ሆኑ። በኢየሱስ ክርስቶስ ክርስቶስ ትንሣኤያችን በኩር የሆነው ክርስቶስ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አደረገ ማለት። ስለዚህ አሁን ከዚህ እኛ የምንማረው የምንረዳው ምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ አዳምና ልጆችን ከዲያብሎስ ባርነት ነፃ ሊያደርግ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነብሷ ነስት ነስቶ ተወለደ። በጠባብ ደረት በአጭር ቁመት ተወሰነ። በዮርዳኖስ ወንዝ ተጠመቀ በባሪያ እጅ። ከዛ በኋላ በጵላጦስ አደባባይ ላይ ለፍርድ ቆመ። ምድራዊና ሰማያዊ ንጉሥ ሲሆን በምድራውያን ነገስታት ፊት ቆመ። ሁሉ በእጁ ያለ አምላክ ሆኖ ሳለ በምድራውያን ነገስታት ፊት ለፍርድ ቆመ። ከዛሳ ሞትን ድል አድርጎ ተነሳ። ሞትን ድል አድርጎ የተነሳው በብዙ ግርፋት፣ በብዙ መከራ፣ በብዙ ችግር ትዕግስትን እኛን እያስተማረ አልፎ ነው። ዛሬም ክርስቲያኖች በዚህ ምድር ላይ በምንኖርበት ጊዜ የተለያየ መከራ ክርስቶስ ላይ የደረሰ መከራ በክርስቲያኖች ላይ ይደርሳል። ለምን? በዓለም ሳላችሁ መከራ አለባችሁ ተብለናል። መከራው ከባለንጀራው ከቤትም ከስጋ ፍላጎትም ልመጣብን ሊደርስብን ይችላል። ስለዚህ በዓለም እየኖርን በትዕግስትና በትትና ዓለምን ድነስተን ከገባንበት መውጣት ከካገኘን ማጣት የሌለባትን ዘላለም የሆነችውን ርስቶን መንግስት ለመውረስ ትትናን ገንዘብ ማድረግ ያስፈልገናል፣ ማለት ትዕግስትን ገንዘብ ማድረግ ያስፈልገናል። መመካት በእግዚአብሔር መሆኑን ማወቅ ያስፈልገናል። ባለን ሀብት፣ ባለን ንብረት፣ ባለን በዘመድ ብዛት መመካት የምድር ነገስታት የሚያደርጉት ነው። እኛ የእግዚአብሔር ልጆች የምንመካው በማን ነው? በእግዚአብሔር። በእግዚአብሔር ስንመካ ደግሞ እግዚአብሔር የሚያልፈውን ሳይሆን የማያልፈውን፣ ጊዜያዊውን ሳይሆን ዘላለማዊ፣ ምድራዊ ሳይሆን ሰማያዊውን መንግስቱና ርስቱን ልሰጠን የታመነ አምላክ ስለሆነ እስከ መጨረሻ በንስሐ ታጥበን ስጋውን በልተን ደሙን ጠጥተን ዘላለማዊ የሆነውን ርስቱን መንግስቱን እግዚአብሔር እንድሰጠን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። የሚያደርጉትን አያውቁምና ይቅርበላቸው ብዙ ባለንጀሮቻችን በእኛ ላይ ባለማወቅ የተለያዩ ነገሮችን ሊያደርሱብን ይችላሉ። ስለዚህ የሚያደርሱት ባለማወቅ ነው፣ ይቅርበልላቸው የንስሐ አይን ልቦና አብራላቸው ብለን ስለ ባለንጀሮቻችን መጸለይ ያስፈልገናልና እኛ ሁላችን ተሰብስበው ነበሩ ተበተኑ ከመባል እግዚአብሔር ሁላችን ይጠብቀን። ስለነበረን ጊዜ ሁሉ እግዚአብሔር አምላክ